መሐመድ ዓሊ መሐመድ ዓሊ በአማራ ብሔራዊ መንግስት በደቡብ ወሎ ዞን በደብረ ሲና ወረዳ በ1958 ተወለደ። የአንደኛና የሁለተኛ ደረጃ ትምህርቱን በወግዴና በቦረና ከተከታተለ በኋላ ከአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ስነ ጽሑፍ በባችለር ዲግሪ ተመርቋል። ከዚያም ኩራዝ አሳታሚ ድርጅት ተመድቦ በኤዲተርነት አገልግሏል። አሁንም በሜጋ ኪነ ጥበባት ማእከል በሙያው በመስራት ላይ ይገኛል። መሐመድ ዓሊ አጫጭር ልብ ወለዶችን በመጻፍ ይታወቃል። የዩኒቨርሲቲ ተማሪ ያለ አጫጭር ልብ ወለድ በመጻፍ እጁን ካፍታታ በኋላ በ1982 ወይራ ስር የተሰኘ የአጫጭር ልብ ወለዶች መድብል አሳትሟል። በልዩ ልዩ መጽሔቶች የታተሙ በሬዲዮ የተተረኩ፣ ለውድድር ቀርበው ሽልማት ያስገኙ አጫጭር ልብ ወለዶች አሉት። ከፈጠራ ድርሰቶቹ በተጨማሪ በተለያዩ ጊዜያት በተለያዩ መድረኮች በፈጠራ ድርሰቶች ላይ ጥናታዊ ጽሑፎችንም አቅርቧል። ሒሳብ የተሰኘው አጭር ልቦወለዱ ጭጋግና ጠል እና ሌሎችም በተሰኘው መድብል ውስጥ ተመርጦ ይገኛል። ሒሳብ ጋዜጠኛው ጨፌ ረፋዱ ላይ አለቃው ቢሯቸው ድረስ አስጠርተው ለመስክ ስራ ካዘዙ ጀምሮ እንዳሰባለ። ለነገሩ በጋዜጠኝነት ሙያ ከአስር ዓመት በላይ ልምድ አለው። ግን ነገረ ስራው እንደ ጀማሪ ጋዜጠኛ የመስክ ስራ ያሳስበዋል። ሻይ ሲጠጣ ያስቧል፣ ሲበላ ያስቧል፣ ሲሄድ ያስባል። ምናልባትም ተኝቶ የሚያስብ ይሆናል። ይህ ነገር ምናልባትም የጋዜጠኞች ሁሉ የጋራ ባህሪም ሊሆን ይችላል። ተራኪው አያውቅም። ጨፌ አእምሮ ስለ መስክ ሥራው እያሰበ እጅና አፉ በደመ ነፍስ ምሳቸውን በልተው መርካቶ ደርሶ የተሳፈረበት ታክሲ ነጂ ጉዞ መጨረሱን ሲያረዳው ሁሉ አካሉና ነፍሱ እንደተለያዩ ነበሩ። እዝነ ህሊናው ስለ ሴተኛ አዳሪ፣ ስለ ሸርሙጣ፣ ስለ የቡና ቤት ሠራተኛ ምንነት፣ አይነትና ልዩነት እያገዘፈ ሊያሳየው እየሞከረ አእምሮ ደግሞ መረዳት እያቃተው ወረድና አቅጣጫውን በአዲስ ከተማ ትምህርት ቤት ጥግ ባለው ጠባብ መንገድ አደረገ። ወደ ላይ ዘልቆ ጉሊቱ አካባቢ ሲደርስ ግራ ተጋብቶ ባለበት ቆሞ ወዴት እንደሚሄድ ጸጉሩ ሁሉ አልቆ ፊተ ሰፊ ያስመሰለውን በራውን እያከከ በማሰላሰል ላይ እንዳለ ሃይ ያራዳ ልጅ የሚል ድምፅ በስተግራው በኩል ሰማ። ድንጋጤውንና ውስጡ ያደረበትን ለመቆጣጠር እየታገለ ከቀኝ ወደ ግራ ሰው እንደሚጠብቅ አይነት ቃኘት ሲያደርግ አይኑ አንዲት ወጣት ላይ አረፈ። ልጅቷ ከስፖርተኛ ቁምጣ ባነሰ ጥቁር ሚኒስከርት ተጠፍራለች። ከሚኒስከርቱ ስር ከብርቱካን ልጣጭ የተሰራ የሚመስለው ቀይ ሰውነቷ አይን ያልባል። ከላይ ለጨፌ የተፈጥሮ ይሁን ሰው ሰራሽ ለጊዜው ግልፅ ያልሆነለት ፀጉር እስከ ትጥቋ ድረስ አልብሶታል። ከፀጉሯ ስር ቀጭን መስመር በመሰለ ደማቅ ቅንድብ እንደ ውሃ ውስጥ ዕንቁ በሚያበሩት ትላልቅ ዓይኖችና ከላይ ወፈር ከታች ጎመድ ባለ አፍንጫ የደመቀ ክብ ፊት ይታያል። አንገቷ ላይ እንደ ወራጅ ምንጭ ከሚብለጨለጨው ሃብል በታች ለመፈንዳት የንፋስ ወለብታ የሚበቃቸው የሚመስሉ ጡቶቿን አፍኖ የያዘ ደረቷ ላይ አፉን የከፈተ አንበሳ ምስል ያለበት ስስካናቴራ ለብሳለች። መንገድ ላይ ቆሞ በመገረም ልጅቷን ሲያጠናት ሰውነቱ አዲስ እንደፈነዳ የጠበል ምንጭ እንፋሎት ይተፋ ነበር። በራው ላይ እንደ ጧት ጤዛ የኳተሩትን የላብን ክብሎች በግራ እጁ እየጠረገ ተጠጋት። እሷም ጥርሷን ገለጥ አድርጋ በዓይኗ ተከተለችው። በግራ በኩል የተከለችው የወርቅ ጥርሷ ለጨፌ ብዙ መልእክት ያስተላለፈለት መሰለው። አጠገቧ ሊደርስ አንድ ሶስት እርምጃዎች እንደቀሩት ልጅቷ ፊቷን ወደ ኋላ አዙራ እየተውረገረገች በቀስታ ጉዞ ጀመረች። ቀለል ብሎት ተከተላት። እሷ ከፊት እሱ ከኋላ እየተከተላት ተመራርተው ቤት ገቡ። ክፍሏ የወዷን ጥበት በቁመቷ ያካካሰች ትመስላለች። በራሷ ከዋናው በር ሰፋ ብላ ወደ ውስጥ እየጠበበች እየጠበበች ትሄዳለች። መካከል ላይ በመጋረጃ ባትጣጠር ኖሮ የግራና የቀኟ ግድግዳዎች እየተቀራረቡ ሄደው በመጨረሻ ሳይሳሳሙ አይቀሩ። ልጅቷ ምንም ቃል ሳትተነፍስ ከመጋረጃው ወዲህ ባለው ያረጀ ሶፋ ላይ ጨፌ እንዲቀመጥ በሚፍለቀለቁ ዓይኖቿ ጋብዛው ደብል ጅን ቀድታ አቀረበችለት። ጨፌ ሰውነቱን ብርክ ብርክ አለው። ልቡ ብቻዋን ደረቱ ውስጥ ስትደልቅ ተሰማው። ልጅቷ ተመልሳ ፊቷን በስተቀኝ በኩል ባለው የመጋረጃ ጠርዛ ዙራ የሆነ ዕቃ ስታንኳኳ አይኑን ዳሌዋ ላይ ተክሎ ወደ ውስጥ ኪሱን አሰቡ ለጊዜው ከምሳ የተረፉ ስድስት ብሮች አገኘ። እውነት ይሁን አለና ሊያረጋግጥ ቀስ ብሎ እጁን ኮቱ ኪሱ አስገቧ። የእጅ መዳፍ የምታህል ጠፍጣፋ ነገር ተቀበለው። ምንድን ነው ደግሞ ይሄ አለ ለራሱ በመጠኑ ከኪሱ ወጣ አደረገና የስላቻየው የጋዜጠኛ ቴፕ ነበር በራሱ ለራሱ በውስጡ ሳቀ ሰው እንዲመሆኑን ሲያውቅ ለምን ከቤቱ ይወጣ ካለበት በገመድ ተጎትቶ አልመጣ ሄጭ በህይወቴ ፈሪ ወንድ አልወድም ይደብረኛል እያለች የተበረዘ ለስላሳ ይሁን ሌላ ብቻ ጨፌ ሊረዳው ያልቻለ ቁመቷ አጭር፣ ሆዱ ሰፊ በሆነ ብርጭቆ ይዛ ከፊት ለፊቱ ካለው ሶፋ ላይ በቁሟ ወደቀች። የስፖርት ቁምጣ በመሰለ ሚኒስከርት ስር ያለው የሰውነቷ ክፍል ለጨፌ ግልጽ ሆኖ ታየው። አይኖቹን ወደ ቀረበለት ብርጭቆ ሰበራቸው። እኔ እንጃ ብቻ ስንት ሺህ ብር አውጥቶ ለሚገዛው ቃ በአምስት በአስር ሳንቲም ሲከራከር ጊዜ የሚያጠፋ ሰውና ስሜቱ እየፈለገ ራሱን እንደርሱ አይን አፋር የሚያስመስል ወንድ ሳይ ያቅረኛል፣ አለች ልጅቷ። አነጋገሯ ለጨፌ ወይም ለራሷ ወይም ለሌላ እሷ ለሚታያት ለጨፌ ግን ስውር ለሆነበት ሰው ይሁን አይታወቅም። ጨፌ የግድ ከቀረበለት ጅን በኃይል ሳበለትና መልሶ አስቀመጠው። ይቅርታ ወንድም አላስመረጥኩ ቤት ውስጥ ያለው ይህ ብቻ ስለሆነ ነው። ቢሆንም ለፈሪ ፍቱም መድኃኒት ነው። በዚህ ሰዓት ደረቅ ጅን የሞተ የሚያስነሳ የፈራን የሚያጠነክር ልዩ ወተት ነው አለች ጨፌ። ሲጠጣ የሰውነቱን መሸማቀቅ አይታ፣ አሁን ቆንጆ ክኒን ነው ሲል ሐሳቧን መቀበሉን መሰከረላት። ልጅቷ መጠጧን በአንድ ትንፋሿ ከግማሽ በላይ የሚሆነውን ወደ ውስጥ አስገባችና ሰዓቷን እያየች ታዲያ እንዴት ነው ወንድም? ስትል ጠየቀችው። ስለምኑ ሲል ጥያቄዋን በጥያቄ መለሰላት። ለነገሩ ለጨፌ የልጅቷ ጥያቄ ግልጽ ነበር፣ ግን ግን በብዙ ምክንያቶች ዝግጁ አልነበረም። እርቃኑን የቀረ ፍም የመሰለ ቀይ የግራ እግሯን አንስታ ሌላኛው ላይ እያነባበረች በአንገቷ ወደ መጋረጃው እያመለከተች ምን ልበሌ ልብስ፣ ጠብ፣ ወይስ ውሃ ሙቅ አለችው። እኔ ለእሷ አላት። ምንም እንኳን በእዝነ ህሊናው የሰራ አካላቱ ሁሉ ከእርሷ ጋር ቢሆንም መናገር የሚችለው ይህንኑ ነበር። ታዲያ ቀጠሮ ልትወስድ ነው? ስትል ንግግሯን በሳቅ አጅባ ጠየቀችው። ጋዜጠኛ ነኝ አላት። ሁና እሱ የራስ ችግር ነው። ለእኔ እንኳን ጋዜጠኛ ለምን ፕሬዚዳንት አትሆንም? ወይስ ጋዜጠኛ ስሜት የለውም እንደ ማፈር ብሎ እንደሱ ሳይሆን አልና፣ ለምን እንደመጣ ተረከላት። ሰዓቷን አየችና፣ በቃ የኛ ጋዜጠኞች መጨረሻ ይህ ነው ማለት ነው አለች። ማለት የፈለግሽው አልገባኝ። በሀገሪቱ ስራ ጠፍቶ እኛ ጋር ስትመጡ ገርሞኝ ነው። ለማንኛውም የኔን አይመለከት፣ የፈለግከውን ጠይቀኝ አለችው። ሰዓቷን እያየች ደስ እያለው ከኪሱ ቴፑን አወጣ። እንግዲህ መጀመራችን ነው፣ ልብ በይ አላት። ልብ ብያለሁ፣ አለችው ወደዚህ ወደ ሴተኛ ዳሪ ብሎ፣ ምን ብሎ እንደሚጨርሰው ግራ ተጋባና ቀና ብሎ አያት። ሴተኛ ዳሪነት ካሻም ሸርሙጥና አትሎ ምን አስፈራ? እኛ ደስ ብሎን እየኖርነው አይደል? አንቺ ሸርሙጣ ሲሉን እንዴት እንደምንደሰት ባየ አለችው። ኖኖ አልፈሮ ቴፑ መስራቱን እያረጋገጥኩ ስለነበር ነው። እና ወደዚህ የሴተኛ አዳሪነት ኑሮ እንዴት እንደገባሽ በአጭሩ ለአድማጮቻችን ብትገልጭልን አለ። የምን አድማጮች አለችው፣ እየሳቀች በሬዲዮ ስለሚቀርብ ነው ሲል አስረዳት። እግረ መንገዱንም በመገናኛ ብዙሃን ለሕዝብ እንደሚያቀርበው እንድታውቀው ስለፈለገ። መልካም፣ ለነገሩ ሴተኛ አዳሪ መቼ እንደሆንኩ አላውቀውም፣ ላውቀውም አልፈልግም አለችው ለምን አንተን ለምን ይመስላል አንድ ሰው ለምን ጋዜጠኛ ይሆናል በአጋጣሚ ወይንም ወዶት ሊሆን ይችላል ሲል መለሰላት ታዲያ በአጋጣሚ ወይስ ወድጄው ልበል እሱንማ የምታውቂው አንቺ ነሽ እንደማላውቀውማ ነገርኩ አንተ ማወቅ ያለብህ ወድጄውም ይሁን በአጋጣሚ ሴተኛ ዳሪ ወይም ሸርሙጣ መሆኔን ነው ኖ ኖ እንደሱ አይደለም የእኔ በነገራችን ላይ ስምሽን አልነገርሽኝም። ሳትጠይቀኝ እንዴት ልነግር እችላለሁ? አለችው እየሳቀች። ልክ ነሽ፣ መጠየቅ ነበረብኝ፣ ይቅርታ። አሁን ልትነግሪኝ ትችላለሽ። ከጠየቅኝ ጸደንያ እባላለሁ። እንግዳ ስም ነበር። ጨፌ ቃሉን ደጋግሞ ጠራውና ጸደንያ ነው ያልሽው? ሲል ጠየቃት። አሁን ጸደንያ፣ ስትል መለሰችለት። እንዲህ አይነት ስም ስሰማ መጀመሪያ ነው ለመሆኑ ምን ማለት ነው? አላት። ስሜ መሆኑን እንጂ ትርጉሙን እኔም አላውቅ። ለእኔ ስምን አትነግረኝም? ጨፌ አላት። ጨፌ? ጨፌ ምን ማለት ነው? አለችው ፈገግ ብላ። እኔም አላውቅ ስሜ ከመሆኑ በስተቀር ሲል መለሰላት። ብድር መከፈሉ ነው አይደለም ጸደንያ? ወደ ዋናው ጉዳያችን እንመለስና ቅድም እንዳልኩሽ መንግስት የሴተኛ አዳሪዎችን ችግር አስተማማኝ መፍትሄ ለመስጠት ለሴተኛ አዳሪነት መነሻ የሆነውን ማህበራዊ ቆስ ማወቅ ይፈልጋል። የችግሩ ምንጭ ታውቆ ካልተዳፈነ የቱንም ያህል ጥረት ቢደረግ ተመልሶ ያው ነው ሲል እንዴት ወደዚህ ህይወት እንደገባች እንድትነግረው የፈለገበትን ምክንያት ሊያስረዳት ሞከረ። አይመስለኝም። ለምን መሰለ የሴተኛ አዳሪነት መነሻው ከተዳፈነ አገሪቱ መተዳደሪያ ታጣለች፣ ባለስልጣኖቹም ይደያያሉ፣ አለችው። እንዴት ሲል በመገረም ጥያቄ አቀረበላት። አየህ ሴተኛ አዳሪዎች ከሌሉ እኛን የሚፈልጉ የውጭ አገር ሰዎች ስለማይመጡ ከተማዋ አትደምቅም፣ መንግስትም እርዳታ አያገኝም፣ ባለስልጣኖቹም የገቢ ምንጫቸው ይደርቃል። ይህን ደግሞ ማንም አይፈልግም፣ እብድ ቢሆን እንኳ። ጸደንያ ትክክል አይደለሽም። መንግስት ብሎ ሐሳቡን ሳይጨርስ፣ የእኔ ወንድም ሌላ ጥያቄ ካለ ጠይቀ ያልኩህን በሚመለከት የፈለግከውን ማለት ትችላለህ፣ መብትህን አልከለክልህም። ግን ለእኔ አይደለም ይቅርታ፣ አለችና ሰዓቷን አየች። መልካም፣ ካልፈለግሽው ይቅር። ለመሆኑ በቀን ከስንት ሰው ጋር ትተኛለች? እኔ እንጃ፣ አላውቀውም። ከአንድ ከሁለት፣ ከአስርም ሰው ጋር ሊሆን ይችላል ልል የምችለው ገንዘብ የሚከፍል ወንድ አግኝቼ መልሼ አላውቅ። መቶም ቢሆን አላት፣ እየሳቀ ከተገኘ ለምን ሚሊዮን ቢሊዮን አይሆንም። መልካም የወቅቱን ሁኔታ መቼም ከኔ በልጥ ታውቂዋለሽ። ኤድስ በከፍተኛ ፍጥነት እየተስፋፋ ነው። በአንቺ በኩል እንዴት ነው የምትከላከይው? ይህን ያህልም አስቤበት አላውቅ። የእኔ ስራ የደንበኞችን ፍላጎት ማርካት ከዛም ፍሉስ መቀበል ነው። በሽታ ፈርቶ ኮንዶም መጠቀም የፈለገ ይጠቀማል፣ ያልፈለገም እንደ ምርጫ ይስተናገዳል አለችና እራሷን ነጠር አድርጋ ጸጉሯን ወደኋላ መለሰችው። ይህ እኮ የህይወት ጉዳይ ነው አላት ስቅጥጥ እያለ ባይገርም እኔ ለህይወት ይህን ያልተጨነቀ ያለውቅ እስካለው ድረስ ገንዘብ ማግኘት አለብኝ ከሞትኩም ተገላገልኩ። እንደ እንደኔ አይነቱ ለህይወቱ ሳይሆን ለዕለት ጉርሱ ነው የሚያስበው። መሆን ያለበት ያ ነው። ለህይወቱ አስቦ ገንዘብ ፈልጎ መኖር አይችልም። እንዴት? እንዴት አትበለች አንተ ጋዜጠኛ እንጂ ፖሊስ አይደለም። ደግሞ እንዴት፣ ለምን የሚባሉ ጥያቄዎች ሁሉ መልስ የላችሁም። ግን ልንገር፣ ለህይወቱ ማሰብ ያለበት የተሟላ ቤትና ንብረት ስልጣን ያለው ሰው ነው። ሴተኛ ዳሪ ሆነ ለህይወት ላስብ ማለት ያስቃል። ለሴተኛ ዳሪ ገንዘብና ህይወት አብሮ አይሄዱ አንድ ጊዜ ሴተኛ ዳሪ ከሆኑ ገንዘብ ማግኘት ወይም መሞት ነው። በቃ ከዚህ ውጪ ሞተው እየኖሩ መሞት ያስቸግራል ጸደንያ። ስለዚህ በቃ ሌላ ጥያቄ አለ። እሺ በዚህ አጋጣሚ ልጅ ወለደሽ? በአጋጣሚ ስላረገዝኩ ወለድኩት አለችው። እንደገባኝ የወለድሽው ወንድ ይመስለኛል። አሁን ወንድ ነው። ስንት አመት ይሆነዋል? ዘጠኝ ወይም አስር አመት ሳይሆን አይቀርም። ያኔ በእርግዝናሽ ወቅትና ከወለድሽው በኋላ እንዴት ነበር ያሳለፍሽው ያለፈ ነገር ባትጠይቀኝ ደስ ይለኛል አለችው ፊቷን ከስክሳ ለዚህ ጥያቄ ብቻ እመልስልሃለሁ ያኔ እንዳሁኑ አልነበርኩም ተራ ለማኝ ነበርኩ በየመንገዱ በየፌርማታው በየቡና ቤቱ የሚለምኑ አይተሃል አይደል ልክ እንደነሱ ነበርኩ ደግሞ ብዙ ለማኝ ጓደኞች ነበሩኝ ሁላችንም በየግል ምክንያት ነበር ለልመና የተሰማራ ነው። አንዷ የእንጀራ አባቷ ካልደፈርኩሽ ብሎ ስላስቸግራት ተምራ ከቤት የወጣች ነበረች። አንዷ ደግሞ እናቷ ለማኝ ሆነው ወለዷትና አብራቸው ስትለምን አድጋ ኋላም እናቷ ሲሞቱ ልመናቸውን ወረሰች። ሌላዋ ደግሞ አባቷ ጦር ሜዳ ሄዶ ይሞታል። እናቷ ጡረታ ቢጠይቁ እኛ አገሩን ለከዳ ሰው ጡረታ አንሰጥም ብለው መለሷቸው። የሚተዳደሩበት ሌላ ገቢ ስላልነበራቸው ደካማና በሽተኛ እናቷን ለመርዳት ስትል ልመና ላይ ተገናኘ። ሌላዋም እንደዚሁ ከትውልድ አገሯ ረሃብ አባሯት እዚህ አዲስ አበባ ከነጋዴ ጋር መጣ ልመና ተሰማራች። ብቻ ምን ልበል ሁላችንም ስንለምን ተገናኝተን ተዋደድን። ቀን የትም ዙረን ማታ ተሰባስበን ያገኘነውን ተካፍለን በልተን በየዋው ቱቦ ስር ወይም አጥር ጥግ ያገኘንበት ቦታ ስንጫወት ቆይተን ተቆላልፈን እንተኛለን። ታዲያ አንድ ቀን ሳላውቀው ከማላውቀው ሰው አረገዝኩ። ያኔ ምንም አልመሰለኝም። እንደውም ጌጥ ይመስለኝ ነበር። ኋላ ጊዜው ሲገፋ ድካም ያዘኝ። ቢሆንም ያየኝ ሁሉ ያዝንልኝ ስለነበር በዛ ያለ ገንዘብ አገኝ ነበር። ቱቦ ስር ሌሊት ወለድኩ። ሲነጋ ጓደኞቼ መንገድ ዳር ወስደው የማርያም አራስ አሉ። ብዙ ገንዘብ አገኙ። እዚያው ቱቦ ስር አረሱ አለችና ባሳባር ውስጥ ሆና የቦዙ አይኖቿን ቴፑ ላይ ተክላ ቀሪውን ብንቶ ይሻላል ለአንተም ለኔም አይጠቅምም አለችው። ይህን በማለቷ የጨፌን ልብ ደስ አላት። ታሪኳ እርሱንም ረብሾት ነበር። ይበቃል አላት ፈጥኖ! በነገራችን ላይ እነዚያን ጓደኞችሽን አሁን ታገኛቸዋለሽ? ሲል ጥያቄ ያቀረበላት። አይቻቸው አላውቅም። ምናልባትም ሞተው ወይም ቱጃር ሆነው ወይም ከኔ ያነሱ ሆነው ወይም በሽተኛ ሆነው ወይም አልፎላቸው ይሆናል። ያኔ ልጅሽን እራስሽ የለመንሽ አሳደግሽው ወይንስ ምን አደረግሽው? ለትልቅ ሰው ነው ልጅ የሚጠቅመው። እሱን እያሳዩ ሲለምኑበት ያምራል። ለወጣት ሴት ግን ገቢ ቢዘጋ እንጂ አያስገኝም። በዚህ ምክንያት ለአሳዳጊ ሰጠሁት። ጉድፈቻ ማለትሽ ነው? አይ አይደለም። በሳምንት አስርም ሀያም ብር እንዳገኘው የምሰጣቸው ባልቴ ሴትዮ አገኘሁና እንዲያሳድጉልኝ ሰጠኋቸው። እሳቸውም ልጁን በጣም የወዱ ስለነበር ብዙም አልተቸገርኩም። አሳዳጊም ገንዘብን ባታገኝ ኖሮ እንዴት አድርጊው ነበር? ጸደኒያ ፈገግ አለችና አንቄ ገለው ነበር ልበል በጊዜው ከልመና ወጣውና ሴተኛ አዳሪነቱን ተያያዝኩት። የገንዘብ ችግር አጋጥሞኝ አያውቅ። ባይሆን አንድ ነገር ልንገርህ፣ እኛ ባልቴት ሴትዮ ልጄን ለሌላ ለማኝ የቀን ኮንትራት ሰጥተው ሲለምኑበት አገኘኋቸውና በንዴት አናታቸውን ለሁለት ከፈልኩት። ታዲያ ከዚያስ እንዳትለኝ። እሺ፣ እንደዚያ ከሚሆን ለምን ልጅሽን በሞግዚትነት ለሚያሳድጉ የዓለም አቀፍ ድርጅቶች ለመስጠት አልሞከርሽም? ማ? እኔ ጸደንያ ቢለምኑኝም አልሰጣቸውም ነበር፣ አለችው ኮስተር ብላ። ለምን ጀመረክ? እንግዲህ ይህን ለምን ብሎ የጅል ጥያቄን። ምን ግን ለመጨረሻ ጊዜ ልንገርህ፣ የእኔ የለማኟ የሴተኛ አዳሪዋ ልጅ የማንም ሌባ ሀብታም መለመኛ፣ ኑሮ ማደለቢያ፣ ቤት መስሪያ አይሆናትም! ሕፃናትን ሰብስቦ በፍርፋሪ ዳቦ እያኖሩ እነማን እንደሚጠቀሙ አውቃለሁ ሲፈጠር ጀምሮ እድል ፊቷን ያዞረችበትን ልጅ ያለ ጥቅም የሚረዳ ወይም የሚያዝን ያለን እንዳይመስልህ አለችና ሰዓቷን አየት አድርጋ እንግዲህ አይበቃም አለችው። እሺ፣ እኔም እየጨረስኩ ነው። ሌላ ስራ ብታገኝ ከዚህ የሴተኛ አዳሪነት ህይወት መውጣት አትፈልጊም? አላት። ለምን ወጣለሁ? ምን አጣሁ? ወይስ ወንዶች በሀገር አለቁ? ስትል በማሾፍ መለሰችለት። ከንግግሯ የለማ የምትል ትመስላለች። እንዲህ አይነቱ ኑሮ ለጊዜው ቢያኖርሽ እንኳ ቢያንስ ከሃይማኖት አንጻር ሲታይ የሚወደድ አይደለም። እሱ ሊሆን ይችላል፣ ግን ሴተኛ አዳሪዎች የተጠሉት ገና ሲፈጠሩ ነው። እግዜር ስንት ኃይል፣ ጥበብና ችሎታ እያለው ይህን ከመረጠልን ኃላፊው ማን ይመስላል? ስትል ሰውነቷን ዘና አድርጋ ጠየቀችው። እንዲህ አይነቱ ችግር እንኳ ሰው ሰራሽ ነው ሲል መለሰላት። ስለ ፈጣሪ ያላትን አመለካከት ሊያስብበት ከብዶት ነበር። ሰዎችንስ ማን ፈጠራቸው? ለማንኛውም እሱ የኔ ችግር አይደለም። እኔ ወንዶችን እያስደሰትኩ ገንዘብ ከማግኘት አልፌ ስለሌላ ነገር መፈላሰፍ አልፈልግም አለችው። ጨፌ በንግግሯ ተደንቆ ፈገግ አለ። የምትሰጠው መልስ ሁሉ እሱ ለሴተኛ ዳሪ ካለው ግምት ሺ ጊዜ በልጦ ታየው። ምን ነው ምን ያሳቀ? ስትጠየቀችው አይ ያሳሰብሽ ነገር ገርሞኝ ነው አላት። ሴተኛ አዳሪዎች የማያስቡ አንጎል የሌላቸው አድርገ ትገምት ነበር ወይስ ጭንቅላታቸው ጭናቸው ውስጥ ይመስደ ነበር? ሳይሆን አንድ የመጨረሻ ጥያቄ ነው የቀረኝ፣ አንቺ የመንግስት አካል ብትሆኝ ለሴተኛ አዳሪዎች ምን ታደርጊ ነበር? እኔ የመንግስት ባለስልጣን በሆን አገሬ ውስጥ ሌላ የትም አገር የሌሉ እጅግ ድንቅ የሆነ የወሲብ ጥበብ ያላቸው ቆንጆ ቆንጆ ስላሉ እድሜ ሳይጫኑት ሞት ሳይቀድሙት አሁኑን ወጥተው ይጎብኛቸው ብዬ ለዓለም ከበርቴዎች ጥሪ ያቀርብ ነበር አለችው በሽሙጥ ጸደኒያ። እውነቴን እኮ ነው የጠየቅኩሽ። ወይም ደግሞ በአሁኑ ሰዓት በአገሪቱ የሚገኘው የሴተኛ አዳሪዎች ቁጥር ከዘጠና በላይ ቀንሷል ብዬ ተፈላጊ እንዲሆን አደርግ ነበር። ምን አለ ሽሙጡን ትተሽ ቀና ነገር ብታስቢ። ሰው እኮ ማሰብና መናገር ያለበት መሆን በሚችለው ልክ ነው። ጋዜጠኛው አሁን ማይሙት፣ ጸደኒያ የመንግስት ባለስልጣን ሆና የሴተኛ ዳሪዎችን ችግር ለመፍታት የምትበቃ ይመስላል? ወይስ በአሁኑ ዕድሜ የሴተኛ ዳሪዎች ንቅናቄ የሚል ድርጅት መስርቼ እግዜርን፣ ተፈጥሮን፣ ሰውን እታገላለው እንድል ትፈልጋለ? ጋዜጠኛው ጨፌና ሴተኛ ዳሪዋ ሳይግባቡ ምልልሱን ጨረሱ። ጨፌ እንዴት አድርጎ ፕሮግራም መስራት እንደሚችል ማሰላሰሉን ቀጠለ። ሲያስጨንቅ የነበረ ግዳጅ ወደ ሌላ ጭንቅ አሸጋግሮ ጣለው ሂሳቡ ስንት ነው አላት ኪሱን እየደባበሰ ቶሎ ከቤቱ ወጥቶ ለብቻው ማሰብ ነበረበት ጸደኒያ ሰዓቷን አየችና በቃ ከኔ ይቅር ሀምሳ ብር ስትል መለሰችለት እንዴ ሂሳቡ አለ ጨፌ ደንግጦ! ስንት ነው የጠጣ ነው ጸደኒያ ፈገግ እንዳለች የመጠጡ አስር ብር ነው የሌላውን ደግሞ አርባ ብር አድርጌልሃለሁ አዲስ ባትሆን ኖሮ ስልሳ ነበር፣ ስትል መለሰችለት። ሌላው ደግሞ የምንድን ነው አላት፣ ይበልጥ ደንግጡ ሌላውማ፣ አለች በድጋሚ አይኖቿን ሰዓቱ ላይ ተክላ እዚህ ቤት ስትገባ ስምንት ሰዓት አልነበርም? ስትል ጠየቀችው። አሁን ደግሞ ልክ ለ11 እሩብ ጉዳይ ሊሆነው ነው። አየ በዚህ ጊዜ ውስጥ ቢያንስ ሶስት ወንዶች አስተናግር ነበር የሶስቱ ጊዜ ሂሳብ ሲደመር ስልሳ ብር ይመጣል። ለአንተ ግን አርባ ብር ያደረግኩልህ አዝኜል ነው አለችው። አቅርባለት ለነበረው ጥያቄ ራሷ እየመለሰች! ታዲያ እኔ ምን አደረግኩ? አብሬሽ አልተኛው አላት። አይኑ ላይ የተለያዩ ህብረ ቀለማት ብልጭ ድርግም እያሉበት! እሱ የኔ ችግር አይደለም። ለእኔ አብረኝም ተኛልተኛ አልተኛ ለውጥ አያመጣም። የቀን ስራዬን ከአንተ ጋር እንዳጠፋው ማወቅ አለብህ። አየ ከወንድ ጋር ካልተኛው ገንዘብ አላገኘ። ገንዘብ ካጣው ደግሞ ጸደኒያ አይለች። ጊዜውን ደግሞ ካንተ ጋር አሳለፍኩ። እናንተ ራሳችሁ ጊዜ ወርቅ ነው ትሎ የለ ወርቁ? ቢቀርህን ገንዘቡ ይቅርብኝ ትላለ አለችው እየሳቀች። ጨፌ በግራ እጁ የግራ ጎን ጉንጩን ደግፎ በቀኝ እጁ ድምፅ መቅረጫውን እያሻሸ አይኖቹን ጸደኒያ ጭን ላይ ቡዝዝ አድርጎ ተክሎ በአይነ ህሊናው ኪሱን መዳበስ ያዘ። ከምሳ መልስ ስድስት ብር ትላንት የነበረው ሶስት ብር አገኘ። ምን ማድረግ ይቻላል ሲል ድንገት ጠየቃት። ከመክፈል ሌላ ምን ማድረግ ይቻላል? ተጨማሪውን ከቻልክም ይዘኝ መተኛት ስትል መለሰችለት። እንደሱ ሳይሆን ያለኝ ዘጠኝ ብር አይሞላም አላት። ጸደንያ በረዥሙ ሳቀችና እሱ የራስ ችግር ነው፣ ጸደንያ ግን ጊዜዋን ያጠፋችበትን ገንዘቧን ማግኘት አለባት አለችው። ጨፌ የግዱን ላንቃውን አላቁ። እሱማ ማግኘት አለብሽ፣ ችግሩ የኔ ገንዘብ አለመያዝ ነው፣ በማለት በደከመ ድምፅ በልመና መልክ መለሰላት። ለገንዘቡ ብዙም አትቸገር አለችና ወደ እሱ ተንጠራርታ መቅረጸ ድምፁን ከእጁ ላይ መነጨቀችው። ገንዘብ ሳይዙ በመምጣት አንተ የመጀመሪያው አይደለም፣ ሌላ ቀን ይዞ እንዲመጡ ቃል አስገብቼ ይሄዳሉ። ባይሆን ሲሄዱ አስተማማኝ ዕቃ ያስይዛሉ አለችው እና አላት በደመ ነፍስ አንተንም አምናለሁ! ጋዜጠኛ ይዋሻል ሲባል እንጂ አይታመንም ሲሉ አልሰማውም። ይህን አለችው መቅረጸ ድምፁን እያሳየችው። ገንዘቤን ይዘህ እስክትመጣ እኔ ጋር ይቆያል ብላው ከመቀመጫዋ ተነሳች። በፍጹም አይሆንም፣ ሊሆን አይችልም ሲል እሱም ከተቀመጠበት ተስፈንጥሮ ተነሳ። ጸደንያ በሁኔታው ሳቀችና ቀሉን ለሬዲዮኑ አቆየ ይልቅስ አለችው የእጇን ሰዓት ለእርሱ ለማሳየት እየሞከረች ሰዓቱ ሂሳቡን እንዳይቆጥርብህ አመሰግናለሁ ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከእኛ ጋር ይወዳጁ